እንደምን ሰነበታችሁ የተከበራችሁ አድማጮቻችን። የመጽሐፍት ጓዳ ፕሮግራማችንን ጀምረናል። ባለፈው ሳምንት የትርክት ዕዳና በረከት የሚለው የመዋዘ ጥበባት ዳንኤል ክብረት መጽሐፍ ላይ አስመልክቶ እኔ የፈረደሽታና ባልደረባ የታዘባ አራጋው በመጽሐፉ ላይ ዳሰሳ እያደረግን ነበር። ወደ እናንተ የመጀመሪያውን ክፍል ያደረስናችሁ፣ ኢትዮጵያን ለመመዝበር እንደዚሁም ደግሞ ቅኝ ለመግዛት የማይመች የእሳት አጥር ማለት ነው ያ ትርክት አንድ እዳ ይዞልን መጥቷል። ሌላኛው ደግሞ በረከት ይዞልን መጥቶ በረከቱን በአግባቡ መጠቀም የምንችል ከሆነ እዳውን እንቀንሳለን። ኢትዮጵያውያን ከዛ በፊት ሁሉ አብረው በብዙ ማኅበራዊና ፖለቲካዊ መስተጋብሮች ኢንተራክት እያደረጉ መስተጋብር እየፈጠሩ አብረው ነበሩ። የቆይታችን ሁለተኛውን ክፍል ዛሬ የምታደምጡ ይሆናል። እንግዲህ በዚህ መጽሐፍት ላይ የትርክት ዕዳው እንደዚሁም የትርክት ደግሞ በረከቱ በስፋት ተነስቷል። ሀገራዊ ጉዳዮቻችን በስፋት ተዳሰዋል። እነዚህን ሀሳቦች እያነሳን ነው እኛ ዳሰሳ እያደረግን ያለ ነው። እንግዲህ ባለፈው ታሪክን እንዴት ነው የምንረዳው? ታሪክንስ አላማው ምንድን ነው ኢትዮጵያውያንን ማለያየት ነው የታሪክ አላማ ወይስ ኢትዮጵያውያንን አንድ ማድረግ ማስተሳሰር ነው መሆን ያለበት ስለዚህ የታሪክ ትርክታችን እንዴት ነው መታየት ያለበት እንዴት ነው መረዳትና መገንዘብ ያለብን በባለፉት ጊዜያት ታሪክን ኢትዮጵያ አባቶቻችን ያደረጉትን ለሀገር ብለው የሰሩትን ታሪክ የአሁኑ ትውልድ ለመለያያ፣ እርስ በርሱ ለሽኩቻ ለመፍጠር፣ ተቃርኖ ለመፍጠር እየተጠቀመበት ያለ ይመስላል። ይሄ ወደ አልተፈለገ ትርክት የሚወስድ ስለሆነ የታሪክ ትርክታችን እንዴት መቃኘት አለበት የሚለው ላይ ሀሳብ እያነሳን ነበር። ዛሬም ከዚሁ እንቀጥልና ሌሎች ክፍሎችን እናነሳለን። የዛሬው ቆይታችን እንግዲህ ሁለተኛው ክፍልና የመጨረሻው ነው የሚሆነው። አብራችሁን እንድትቆዩ እንጋብዛችኋለን። ታሪክ የሚጠናው ለአላማ ለዓላማ ከሆነ የኢትዮጵያን ታሪክ እንዴት ነው ማጥራት ያለብን የሚለውም ላይ ትውልዱ ትኩረት ማድረግ መቻል አለበት ምንድን ነው ታሪክ የሁሉም ታሪክ አለው ብለናል የጋራ ታሪክም አለን እነዛ የጋራ ታሪኮቻችን እነማን ናቸው የቴቱ ናቸው የትኛው ግንባር ላይ የተሰለፍንባቸው ናቸው የትኛው የኢኮኖሚ ጉዳይ ላይ አብረን የተባበርንባቸው ናቸው የትኛው የማህበራዊ ተሳትፏችንና ማህበራዊ መስተጋብራችን ነው የጋራ ታሪክ የሚለው እጅግ በጣም ተጠንቶ ያላለቀ በጣም ሰፊ የታሪክ ሁነት አለ ኢትዮጵያ ላይ እሱን በማምጣት እና እነሱ ላይ ትኩረት በማድረግ ይህንን የኢትዮጵያን አንድነት ትርክት ማምጣት እጅግ በጣም ያስፈልጋል። ስለዚህ ታሪክ ዓላማ ካለው ከዓላማችን በተቃርኖ የሚያመጡትን ታሪኮች ላይ ትኩረት ያደረግነው ለምንድን ነው የሚለውን ስታይ፣ አሁንም ቅድም ያልነው የራሳቸውን ፍላጎት ከኋላ ቢሆንም፣ መሰረቱ ግን የራሳቸውን የስልጣን ፍላጎትና የኢኮኖሚ ጥቅም ለማሳካት ኢትዮጵያውያን ተነጣጥለው ጉልበታቸው የዛለና የደከመ እንዲሆን አስተላለፋቸው ያልተናበበ እንዲሆን ለማድረግ ኢትዮጵያ ደግሞ ለሌሎች የተፈጥሮ ሀብቷን ለመመዝበር የሚፈልጉ ኃይሎች የማይናበቡና በአንድነት ያልቆሙ ኢትዮጵያውያን እንዲጠብቋቸው በሚል ተጠንቶ የተሰራ ስለሆነ የኢትዮጵያ ታሪክ በትክክሉ ባለመጠናቱና ሳይንሳዊ መንገዱን የተከተለ ባለመሆኑ የመጣ ሁነት ነው የሚለውን ነው ዚላይ የሚያምን አለ መሰለህ። ሱቻለም ለምሳሌ ፊዚክስ ስለተማርክ የፊዚክስ አስተማሪ መሆን አትችልም። ባዮሎጂ ስለተማርክ የባዮሎጂ አስተማሪ መሆን አትችልም። እንግሊዘኛ ስለተማርክም የእንግሊዘኛ መምህር መሆን አትችልም። አስተማሪ የሚለውን ሙያ አስተማሪ የሚለውን ካባል ለመደረብ አትሊስት ሜቶዶሎጂ የሚባለውን ነገር የቲችንግ ሜቶዶሎጂ የሚባለውን የማስተማር ስነዘዴ የሚባለውን ነገር መውሰድ አለበት። አስተማሪ ሲባል እሱ ነው። እኛ አገር ላይ በጣም የሚያሳዝነው ፖለቲከኞቹ ታሪኩን ስለሚያጣመሙ ትቻ አይደለም የታሪክ ምሁራን የተጣመመው ፖለቲካ አባል ባለድርሻ መሆናቸው ኑ አንተ ስለዚህ ታሪክ የመናገር አቅሙም እድሉም የለህም። መባስ ታሪክ ስላወቀ ብቻ አይደለም ፖለቲከኛ ታሪክን በሚፈልገው መንገድ ጠምዞ ሊነግረን የሚገባው። አንዳንዶቹ ምሁራንም ለመጣው ለሄደው የፖለቲካ ምሁር ታሪክን ማጣመም አይደለም ስራቸው መሆን ያለበት። ታሪክ እንደ አንድ ሳይንስ ተጠንቶ ተሰንዶ ተብራርቶ ነው ለትውልድ መተላለፍ መቻል ያለበት በአግባቡ መሰነድ ያለበት መጥፎ ስለሆነ ምዘለው ታሪክ የለህም። በነገራችን ላይ እዚህ መጽሐፍ ላይ የሚለው እንደዚያ ነው። ታሪክ ጥሩም ብቻ አይደለም መጥፎ ስለሆነ እምት ዘለው ታሪክ የለህም። እሱን ታሪክ ግን ታሪክ መሆኑም ደግሞ መዘንጋት መዘንጋት እኮ ማለፍ የለብህም ምልለዛ መጥፎ ነው፣ ግን ታሪክ ነው። የጀርመን ግንብ ዛሬ ይጎበኛል። ጀርመን ውስጥ ያለ የነ ሂትለር እንትን ዛሬም እኮ ይጎበኛል። ከዛ አሳቢ ሰው እንዲማርበት ስለሚፈለግም ታሪክ መጥፎ ስለሆነም አንዱ ነገስታቶቻችን በኢትዮጵያ ምድር ሲኖሩ መላእክት አልነበሩ። ጥሩ ጥሩ ነገሮች እንደሰሩ ሁሉ መጥፎ መጥፎ ነገሮችን ሰርቶ ሊሆን ይችላል ባለማወቅ። እሱ ታሪክ አብሮ መሰነድ መቻል አለበት። ግን እሱን የምንሰንደው አጣመን አይደለም። ታሪኩን እንደወረደ ነው ልታስቀምጠው፣ በአግባቡ አጥንተነው ልታስቀምጠው የሚገባ ያንን። የምታስቀምጠው ለምንድን ነው? መማር አለብን። አንዳንድ ጊዜ ደግሞ እሱም ይለዋል አብሮ ለመኖር ትርክትን ለማስተካከል ታሪኩን መካድ ሳይሆን ከዛ ታሪክ ይቅርታን ትምህርትን ለመውሰድ ግዛት ለማስፋፋት እኮ የሆነ አካል የሆነ ነገር አድርጎ ሊሆን ይችላል። በወቅቱ ትክክለኛ ነው ብሎ አስበው ሊሆን ይችላል። በዛ የስልጣኔ እንትንም ማሰብ አለብን እና ታሪኩን እንዳለ ነው መቀመጥ ያለበት። እንዳለ ብቻ መቀመጥ ሳይሆን የታሪክ ምሁራን ትልቅ ድርሻ አላቸው። በቃ ይሄ ነው ተሰንዶ፣ ይሄ ነው ታሪካችን፣ ይህንን እንደፈለጋቸው አድርጋቸው መጠቀም ትችላላችሁ፣ ከዚህ ውጭ መውጣት ግን አይቻልም ብሎ ከነ ሜቶዶሎጂያቸው በደንብ ማሳየት መቻል አለባቸው። አሁን የእኛ ገር ታሪክ ታዚ ስታዩ እዚህ መጽሐፍ ላይ የሚለው ታሪክን እንደ መማሪያ ኦ እንደዚህ ሆኖ ነበር እንዴ እንደዚህ ተደርጎ ነበር እንዴ ብለን የሚጠቅመውን ወደዚያ መተን የሚጎዳውን እዛው ትተን፣ ይሄኛው ትውልድ ዛሬ ላይ ያለው ትውልድ እንደ መማሪያ ሳይሆን የሚወስደው የራሱን ሕይወት የዛሬውን ትቶ እዛኛው ላይ ሂዶ ይኖራል። ለምሳሌ አጼ ሚኒልክ ዘመን ላይ ሂዶ ቁጭ ላል 1900 ላይ ሂዶ ይኖራል። እንዲያ ሆኖ ነበር ብሎ እዛ ላይ ባለው እንግዲህ እዛ ላይ የነበረው የዓለም የፖለቲካ መንፈስም የተለየ ነበር። የዓለም ማህበራዊና ኢኮኖሚያዊ ስሪቱም የተለየ ነበር። ንቃተ ህሊና ነው የተለየ ነበር። ዓለምን ገበርን ሲያረጉ የነበሩ የፖለቲካ ርዕዮተ ዓለሞች ሌላ ነበሩ። አጠቃላይ የነበረው መንፈስ ሌላ ነበርና በዛ መንፈስ ውስጥና በዛ ዘመን በነበረው ንቃተ ህሊና ላይ የመጣ ሀገር ላይ አንብሮ የነበረ የፖለቲካ ሁነት፣ የታሪክ ሁነት ይኖራል። ስለዚህ ዛሬ ለኛ 2016 ላይ የኖርን እንደዚህ ተደርጎ ነበር፣ አጼ ምኒልክ እንደዚህ አድርገው ነበር፣ አጼ ዮሐንስ እንደዚህ አድርገው ነበር እዚህ ጋር ተሳስተዋል፣ እዚህ ጋር ደግሞ በጣም ደስ የሚለው ስራ ሰርተዋል፣ ፕሮፋው እንዲሆነ ስራ ሰርተዋል ብለን እኛ ደግሞ ነገ ታሪካችንን ለሚጠብቀው ትውልድ ደግሞ ከዛኛው ታሪክ ተምረን የትናንትናው መጥፎ እንዳይደገም መልካም መልካሙን እያደረግን ደግሞ ለኢትዮጵያ መልካም የሚባለውና ለነገ ትውልድ መልካም የሚባለው የራሳችንን የታሪክ አሻራ እያስቀመጥን ማለፍ እንጂ ዛሬያችን እየባከነች ደቂቃችን ሰከንዳችን፣ ሕይወታችን እድሜያችን እየቆጠረች እየሄደች አጼ ምኒልክ ዘመን ላይ 1900 ላይ ሄዶ መኖር ምን አይነት አባዜ ነው ነው ይህ መጽሐፍ የሚለው የእኛን ሚስ ያደረገ ነው ነው የሚለው እና ምን ይለዋል እዚህ ጋ እንደውም አንድ ቦታ ላይ በጣም የገረመኝ ታሪክን ትጥቅ ማስፈታት አለብን፣ የኢትዮጵያን ታሪክ የሚል የሆነ ቦታ ላይ ያለ። ትጥቅ ማስፈታት አለብን ማለት ምንድን ነው? ታሪካችን እንደ መማሪያ ቅድም እንዳነሳሁት እንደዚህ ሆኖ ነበር ብለን የሚጠቅመውን እየያዝን የሚጎዳውን እየተውን ሳይሆን የትናንትንን ታሪክ ትጥቅ አስታጥቀ ነው ዛሬ እንጋደልበታለን፣ ዛሬ እንጨርስበታለን። ምንድን ነው ትርክቱ ከምን የመጣ ስለሆነ ነው የሚለው በጣም ገዥ ሀሳብ ነው ብዬ አስባለሁ። የጨቋኝና የተጨቋኝ የሚለውም የተወለደው ከዚህ ይመስለኛል እና የሙጥኝ ተብሎ የሆነ የማይታይ እንዳንለቀው ጨቋኝና ተጨቋኝ የምትባለዋን እንትን እንዳንለቃት ተደርጎ እዝቻ ባዜ ላይ ብቻ ሪሳይክል እንድናደርግ ተደርጎ የተሰራብንም ስሪትም አለ ትርክትም አለ ሁላችንም አእምሯችን ላይ የተጣባው እስኪ መጽሐፉ ጨቋኝና ተጨቋኝ የሚባል በህዝብ ደረጃ የለም የሚለውን ያስረግጣል በማስረጃ ለምሳሌ የፈረደበት አማራ ነው ጨቋኝ ተደርጎ ባለፉት ዘመናት ጨቋኝ ተደርጎ ትርክት የተሰራው ማለት ነው ይህም ተቀባይነት አግኝቶ በአንዳንድ ቡድኖች አማራ ዋጋ እንዲከፈል ሆኗል። እስካሁንም ድረስ ዋጋ እየከፈለ ነው፣ በዚህ ትርክት የተነሳ ማለት ነው። ይህ መጽሐፍ በነገራችን ላይ ለአድማጮች መንገር የምንፈልገው አማራ ላይ በነፍጠኝነት ጨቋኝነት የሚሉ የተሰሩ ትርክቶችን ውድቅ ነው የሚያደርገው ይህ መጽሐፍ። በህዝብ ደረጃ እንደሚባል የለም። ትርክትን መጀመሪያ ታሪክን ወደ ትርክት የሚቀይሩት ሰዎች ስትራቴጂካሊ ነው ትርክት የሚያደርጉት የሚለው ነገር ነው የሚገዛን በኢትዮጵያ ምድር ላይ ጭቆና አልነበረም ብሎ መውሰድ ትክክል አይደለም። ጭቆና ነበረ ነበረ። ጨቋኝ የሚባል መደብም ነበረ። ጨቋኝ መደቡ ደግሞ ከአንድ ብሔር የወጣም አይደለም። ትርክት ከታሪኩ ውስጥ የተቀዳ ቢሆንም ዘዋይ ዊ ፕሬዘንት እኛ ምንድን ነው የሚቀርብበት መንገድ እጅግ በጣም የተዛባ ነው። የሚዛባው ሆን ተብሎ ነው። የምትፈልገውን ሀገረ መንግስት የምትፈልገውን ብሔረ መንግስት ለማጽናት ስልጣንህን ለማደላደል የምትጠቀምበት መሳሪያ ነው የሚባለው። ለዛ ነው እሱን ስንል፣ በኦሮሞ ህዝብ፣ በትግራይ ህዝብ፣ በአማራ ህዝብ የነበረውን ጭቆና አለመቀበል ማለት አደለም። እየካድን አይደለም። ድኔ ማድረግ መካድ አደለም። ግን ደቡብ ላይ የነበረው ጭቆና፣ አማራ ላይ የነበረው ጭሰኛ ጭቆና ነው ብሎ ደግሞ መቀበል ያስፈልጋላት። ዘ ሴም ታይም ሁለተኛውም፣ አሁን ፈረደ ከወላይታ መጣ ወላይታ ጨቋይ ነው ተባለ። የዛሬ መቶ ሀምሳ ዓመት ጨቋኝ የነበረው ወላይታና አሁን ከወላይታ የወጣው ፈረደ ምንድን ነው የሚያገናኛቸው? የሚሻለው ታዘብ ከደቡብ ፈረደ ከወላይታ እዚህ በፊት የነበረውን ቁርሾ እንደ መማሪያ እዚህ በፊት የነበረውን ጥንካሬ የሚገምደውን እንደ ገመድ ወስዶ አንዲት ሀገር ላይ አብሮ መኖር ነው በወንድማማችነት አላማውም እሱ ነው። የጋራ ታሪክ አለን። ታሪክ የሌለው ማህበረሰብ የለም። አኩሪ ታሪክ አለን። አኩሪ ታሪክ ብቻ አይደለም፣ አሳፋሪ ታሪክም ነበርና አሳፋሪ ታሪኩ ላይ መማር ቁስሉን በጋራ መውሰድ የጋራ ችግሮቻችን በጋራ መውሰድ የጋራ ድሎቻችን መሸጋገር ያድርጎ የጋራ ሀገር መገንባት ነው። ለምን ዛሬ መጣ ካልከኝ፣ ትናንትና የሚፈለገው አንድና ጠንካራ ሀገር እንድትኖር አይፈለግም ነበረ። ቀን ሲሰጥህ ኢትዮጵያን ካልተመቸችህ አብረህ የምትኖርባት ካፖርትህ ከሞቀህ የደላህ ከመሰለህ ካፖርቱን አውልቀህ የምትኖርበት ሸሚዝ እና ቲሸርት ያለህ ብሔር የተበጀልህ ሰው ነበር። ኢትዮጵያ እኮ እንደ ካፖርት ነበረች በላይ ዝም ብለህ ደረብ አድርገሃት እምትይው ከኢትዮጵያ ባንዲራ በላይ እኮ የተወሰኑ እንትኖችን ባንዲራ እኮ በኦሎምፒክ መድረክ ሳይቀር እኮ አይተናቸዋል። እዛ ደረጃ ተደርሷል። እዛ ደረጃ ተደርሷል። አየኸው፣ ትናንትና የትርክት የመጣው ያቺ ያ ምልክቱ ነው። በይዘ ምልክቱ ነው፣ ወደ የት እየሄድን እንደሆነ የሚያሳየን ነው። ኦሎምፒክ ማለት በአንድ ሀገር ላይ አንድ ሀገር እንግዲህ በአለም መድረክ ራሷን የምትገልጥበት ማለት ራሷን የምትገልጥበት ሁለት ባንዲራ፣ ሶስት ባንዲራ ማሳየት እኮ ምን ይፈለግ እንደነበረ የሚያሳይን ለዚህ የብሔር ፖለቲካ መሳሪያ እንዲሆን ነበረ ይሄ ትርክት የመጣው የሚለውን ነገር ብንወስድ ኢትዮጵያውያን የትኛውም የኢትዮጵያ አቅጣጫ ወይም የኢትዮጵያ ኮርነር ላይ ሄደ ብትመለከታቸው ተመሳሳይነት ያላቸው የኢኮኖሚ ሌበላቸው ባህላቸው አመጋገባቸው አለባበሳቸው እምነታቸው ስት የሚገልጹበት መንገድ ስታዩ? ተመሳሳይነት ያለው ነው። በጣም የተራረቀ ልዩነት የምትለው አይደለም። እንደው ሌላውን እንትሆና ድህነት እኮ ተመሳሳይ ያደርጋቸዋል። የትኛውም የኦሮሚያ ክልል ውስጥ ያለች እናት ሄደህ ብታያት የኑሮ ሁኔታዋ ወይም የድህነት መጠኗ አማራ የትኛውም ቦታ ላይ ካለች እናት ጋር ተመሳሳይ ነው። የትኛውም የኦሮሚያ ክልል ላይ ሄደህ ሁለት በሬ ጠምዶ ነው አንድ የኦሮሞ አርሶ አደር ኑሮውን የሚገፋው፣ የሚለፋ ከአፈር ጋር ግብ ግብ የሚገጥም እጅግ በጣም ኋላ ቀር በሚባል ያስተራረስ ዘዴ በድህነት ነው የሚኖረው። የትኛው የሚያመራ ላይ ብትሄድ ሆለበር የጠምዶ ነው ኋላ ቀር በሆነ አስተራረስ በድህነት መከራ የሚየው እንትን የሚለው አሁን ኢትዮጵያውያን አንድ የትኛው አለያየቷቸው ነው አንዱ ጨቋኝ አንዱ ተጨቋኝ ሊሆን የሚችለው በህዝብ ደረጃ ስታይ በጣም እኮ የሚገርም የሚገርም አደገኛ የሆነ ትርክት ነው እየተሰራ የመጣው። ድህነት እንኳን አፋሩን፣ ደቡቡን፣ ከምባታውን፣ አማራውን፣ ትግሬውን፣ ሶማሌውን ወለጋውን አንድ ያደርጓል። ድህነት እንኳን እንደ አንድ ያደርጓል። ሌላውን እንተውና እንኳን ማለት ነው እና ይህንን በእንደዚህ አይነት ተመሳሳይነት የሚኖረን ህዝብ በጥርጣሬና በመለያየት እንዲኖር ለማድረግ የተሰራው ትርክት ነው። በወቅቱ የነበሩ ስልጣን ላይ የነበሩ የነገስታቶችን የወጡበትን የማህበረሰብ እሱ ይወክላቸዋል በማለት የዛ ህዝብ መለያ አድርጎ ሰብህናቸውን በመውሰድ ለዚያ ህዝብ አሳልፎ በመስጠት በተለይ አማራ ዋጋ እንዲከፈል የተደረገው አንድ የሚነሳ ሀሳብ አለ ዚህ ላይ ለምሳሌ የጨቋኝና ተጨቋኝ ትርክትን እውነት ላይ የተመሰረተ ትርክት አለመሆኑን ለማሳየት የተነሳ ሀሳብ አለ። የጎጃም የገበሬዎች ዓመፅና የባሌ የገበሬዎች ዓመፅ እነዚህ በሁለቱም በንጉሱ ዘመን በአጼ ኃይለስላሴ ዘመን የመጡ ናቸው። የትኛውም የታሪክ መጽሐፍ ላይ ሰፊ ቦታ ይዘው የምናገኛቸው የባሌ የገበሬዎች ዓመፅና የጎጃም የገበሬዎች ዓመፅ፣ ጎጃም ፔዛንት ሪቮሉሽን የሚባሉ አሉ። እንግዲህ ባሌ የት እንዳለ እናውቃለን። ጎጃም እዚህ ነው ያለ። ጎጃም በአማራ ህዝብ ውስጥ ያለ ነው። ስለዚህ የአማራ ህዝብ በወቅቱ በነበሩት የነገስታት ዘመን ምንም በደል ያልነበረበት፣ የተተረፈረፈለት፣ የሞላለት፣ የደላው ህዝብ ከነበረ ተበደልኩኝ፣ ተጨቆንኩኝ፣ ግብር በዛቤ፣ ተሰቃየው ብሎ የጎጃም ህዝብ በአጼ ኃይለ ስላሴ ላይ ለምን አመፀ? ይህ አንዱን በደል ማሳያ ነው። ግብር በስቶብኛል፣ መገበር ሰልችቶኛል፣ ጭሰኝነቴ እጅግ በጣም በስቷል፣ በደል እየበዛብኝ ነው ብሎ የጎጃም ህዝብ ተነስቷል። በተመሳሳይ ዘመን የባሌ ህዝብ በንጉሱ ላይ ተነስቷል። ጉዳያቸውም አንድ ነው፣ ተመሳሳይ ነው። ያነሱት ርዕሰ ጉዳይም ጭቆና ነው። ስለዚህ በወቅቱ የነበሩት ነገሥታት በየትኛውም ጥግ ላይ በሚኖረው የኢትዮጵያ ህዝብ ላይ የነበረው በደል ተከስቶ የነበረው መበደል ተመሳሳይ እንጂ አንዱ ብዙ ተበድሎ አንዱ ተጠቃሚ የሆነበት ወይም በወቅቱ የነበረው መንፈስ ለአንዱ ህዝብ በረከት ሆኖ ለአንዱ ደግሞ እዳ የነበረበት ዘመን አልነበረም የሚለውን በደንብ ያሳያል። ደግሞ ሌላ ሀሳብ እናንሳ። እንደው ነፍጠኝነት ላይም የተወሰነ ሀሳብ ብጨምር ደስ ይለኛል። እዚህ መጽሐፍ ላይም በስፋት ተነስቶ ነፍጠኝነትም ለአማራ ህዝብ የተሰጠ ስያሜ ሆኗል። ግን በዚህ መጽሐፍ ስናነብ በብዙ ማሳያ ውስጥ ነፍጠኝነት ማለት ለአማራ ህዝብ ብቻ የተሰጠ ሳይሆን በአጼ ምኒልክ ወደ ደቡብ ኢትዮጵያ ባደረጉት መስፋፋት እዛ አካባቢ ሂደው በኋላ እሳቸውም ሲመለሱ አካባቢውን እንዲቆጣጠሩ ነፍጥ እያሳዙ እየሰየሙ የተመለሷቸው ሰዎች ከነሱ ጋር ተያይዞ ነው ነፍጠኛ የሚለው ቃል የመጣው ከዛ በፊትም በእርግጥ በሸዋ ዳይናስቲም ውስጥ ነበረ። በኋላ ከግራኛ አህመድ ጋር ባደረግነው ጦረኝነትም ነፍጠኝነት ቃሉ ይታወቅ ነበረ። በዛ ጊዜ ከዚህ ከዚህ ጋር ተያይዞ የመጣ ቃል እንጂ ለህዝብ የተሰጠ አይደለም። አሁን ነው ደግሞ በተሳሳተ ስሁት በሆነ ትርክት ነፍጠኝነት ከአማራ ህዝብ ጋር እንዲያዝ ያደረገ የሚል ሀሳብ አለ። አንዳንዶቹን ቃላት ምን ብለን እንዳለን ወስዳቸውና የተሳሳተ ብያኔና የተሳሳተ ትርጉም እንሰጣቸዋለን። ለምሳሌ ድሮ ሙስና የሚለው የእጅ ሙያ፣ ጥበብ ቤት አዋቂነት ሰሪ ማለት ነበር። አሁን ዘመን ላይ ደግሞ ሙስና ስርቆቱ ነው መጣ። በርግጥ ስርቆትን ስናንቆለጳጵሰው ነው ሙስና ያደረግ ነው። ነፍጠኝነት ይኸውልህ፣ አንድ ማህበረሰብ የሚይዘው ካራክተር እንደሚቀመጥበት ጂኦፖለቲክስ፣ ፖለቲክስ ይወሰናል። መሀል ሀገር የሚኖር ህዝብ ድንበር እንደሚኖር ህዝብ ተመሳሳይ ባህሪ አይኖረውም። ቆለኛ እንደደገኛ አይነት፣ ወይና ደጋ የሚኖር ሰው እንደቆለኛ አይነት ባህሪ አይኖረውም። የምንኖርበት መልክዓ ምድር፣ የምንኖርበት አየር፣ ጎረቤቶቻችን፣ በዙሪያችን የከበበን ነገር ለየራሳችን የሚሰጠን ባህሪ አለ። በሱ ባህሪ ደግሞ አንዳንድ ጊዜ መጠራት ይኖራል። ቆለኛ የምትባለው ከቆላ የአየር ንብረት ጋር ተያይዞ ነው። የአማራ ህዝብ በብዛት ነፍጠኛ የሚባለው ስያሜ የተሰጠው ለአማራ ህዝብ ስለነበረ እንደምታውቀው ኢትዮጵያ ውስጥ የነበሩ የውጭ ግጭቶች ውስጥ ያልተሳተፈበት ቦታ ያለ ቅድም እንዳነሳ ነው። ከአራማራ ስትሄድ የአማራ ህዝብ አለ በጉዲትና ጉድም ጉዲት ስትሄድ የአማራ ህዝብ አለ። በአድዋ ጦርነት፣ በማይጨው ጦርነት የአማራ ህዝብ አለ። ሀገሩን ለመጠበቅ እግሩን ለጠጠር ደረቱን ለጦር ሰጥቶ ይዋጋል እና እኔ የፈረደን ስጠላው ለፈረደ ስያሜ ይፈልግለታል እና ስያሜው ከካራክተሪስቲክሱ ጋር ሊሄድ ይችላል። ለምሳሌ የታዘብን ስታየው ቀጭን ነው አይደል ቆዳ የሰፋ ከሱ ጋር አያይዘ ቀጭን ሰው ነገረኛ ነው ልትሉል ትችላለች። ችግር የለው። የአማራ ህዝብ ከመሳሪያ ጋር ሰሜን ኢትዮጵያ በተለይም ለቀይ ባህር ለአሰብም ለዚህም የቀረበ በመሆኑና ራሱን ድንበር ጠባቂ አድርጉ። ለዛ እኮ ነው እስከ ቅርብ ጊዜ ድረስ ኢትዮጵያ ስትነሳበት የሚያንገሸግሸው ማለት የኢትዮጵያን ጥቃት አይወድም። ይህንን በጎ ስያሜ ያልተፈለገ ትርጉም ተሰጡት፣ ነፍጠኛ ተባለ። ነፍጠኛ መዝገበ ቃላቶች ላይ እዚህ ያስቀምጧቸዋል፣ ነፍጥ የያዘ መሳሪያ እንጋጭ ምናምን ምናምን የሚል ነገር አለው። ግን ይሄ ትርክት ነፍጠኛ የሚለው ትርክት የመጣው ለምን እንደ ንበር ታውቃለህ? አማራን በሌሎቹ ማህበረሰብ ውስጥ ያለው ውሳቤ አውሬ አድርጎ ለማቅረብ አሁን መሳሪያ ይዞ አገሩን ይጠብቃል ምናምን ምናምን ያነግታል ምናምን የሚለውን አይደለም። በቃ አብሮ መኖርን የማይፈልግ ተቻችሎ መኖርን የማይፈልግ ሁልጊዜም እኔ ነኝ ንጉስ ብሎ የሚያስብ መምራትን ብቻ የሚፈልግ ምናምን ምናምን አድርጎ በሌሎቹ ማህበረሰብ ላይ ጨቋኝ፣ በሲዳማ ላይ ጨቋኝ፣ በኦሮሞ ላይ ጨቋኝ፣ በአፋር ላይ ጨቋኝ አድርጎ ለመቅረብ የተሰራ ትርክት ነው። ዝም ብለ ቃሉን ኮስቶ ነፍጠኛ ነኝ። ነፍጠኛ ተብሎ የሚሰጠው ስያሜ እኮ ችግር የለውም። መሳሪያ አንጋጭ፣ ጠባቂ ምናምን ብለህ ቃል መዝገበ ቃላት ላይ እንዳለው ብትወስደው ችግር የለውም። ብያኔው ላይ ነው ትልቁ ስደት፣ ብያኔው ላይ ነው። ብያኔው ላይ ነው። ነፍጠኛ ነው፣ መሳሪያ አንጋጭ ነው፣ ሰላማዊ ኑሮ አይፈልግም፣ በሌሎቹ ላይ መሰልጠን እንጂ ከሌሎቹ ጋር ተቻችሎ መኖር አይፈልግም፣ ትምክህተኛ ነው፣ ትምክህተኛ፣ ሌሎችን ይንቃል ተብሎ ለህዝብ ለህዝብ ነው። ለህዝብ ነው የተሰጠው፣ ለቡድን አይደለም። ለህዝብ ነው የተሰጠው። አሀ፣ በነገራችን ላይ የተረኩቶቻችን ችግር እኮ እንግዲህ የኔን እናት አስበው። የኔን እናት አሁን እጅግ በጣም በድህነት የምትኖር ጠማማ ጎጆ ያለቻት ኢትዮጵያ እንደው የምትባለው እንኳ ኢትዮጵያ እስከ የት ናት? ብትላት እንደው ከሰፈሯ ዝቅ ብላ ያለች ከተማ መጨረሻ ያች ልትመስላት ሁሉ የምትችል ስለ ከብቶቿ፣ ስለ በጎቿ፣ ስለ ፍየሎቿ፣ ስለ ዶሮዎቿ ብቻ ትልቁ ጉዳይዋ የሆነ እናት ነፍጠኛ ስትላት መጨረሻ ላይ ምን መጣ? ላይ ያደርግ ምትርጓሚ ውድቅ አይሆን እሱ እኮ መጨረሻ ላይ ምናመጣ መሰለ የመጨረሻው ኢንዲንግ እኮ ነው መጥፎ። አሁን ነፍጠኛ ነኝ የሚል ትውልድ ተፈጠረ። አየው ሳትሆን ጫነብህ እና አሁንኛል። በግድ ስትገፋው ስትገፋው ስትጭንበት፣ አሁንኛል በቃ። አሁን ያለው ችግር እኮ የሚመነጨው ከዛ ነው ብለዋል ብለዋል በቃ በዛበት። አየው ስትጭንበት ሲሸሽ፣ ስትጭንበት ሲሸሽ፣ ስትጭንበት ሲሸሽ፣ አማራጭ አጣ። አሁን ደግ ነኝ እያለህ ቀና ነኝ እያለህ እያሳየህ አብሬ የምኖር ነኝ እያሳየህ ስለ ኢትዮጵያ የሚገደኝ የሚጨንቀኝ ነኝ ስለ አብሮነት የሚገደኝ ነኝ እያለህ አይደለም እያልክ ትክደዋለህ፣ እውነቱን ትክደዋለህ። በነገራችን ላይ ኢህአዲግ አማራን ነፍጠኛ ሲለው በኢትዮ ኤርትራ ጦርነት ጊዜ እያሳየው እኮ ነው። እያሳየው ነው ለኢትዮጵያ ዳር ድንበር እዚህ ተከዜ ምላሽ ሳይሆን አሰብን አልፌ ሁሉ መሄድ እችላለሁ ብሎ እያሳየው እኮ ነው። ነህ የምትለው እንዳልሆነ እያሳየ በቅርብ ጊዜ የሄድንበት መንገድ ከስልጣኔ እጅግ በጣም የተጣላ ነበር፣ የሄድንበት በተለይ ይሄ የብሔር ፖለቲክስ አካባቢን መሰረት ያደረገው የብሔር ፖለቲክስ አካሄዳችን ከስልጣኔ ከሰው ልጅ ተፈጥሮ እጅግ በጣም የተቃረነ ስልጣኔ ድንበር የለው። አንዴ የዛሬ ዓመት አካባቢ ይመስለኛል፣ ወደ ነሐሴ አካባቢ ሄጄ ነበረ ወደ ወልቃይት ቆራሪት ምናምን የሚባሉ አካባቢ ወደ ተከዜ እና አንድ ታሪካዊ ቤት አግኝቻለሁ። ሞሎ የሰራው ቤት ይባላል ወይም ቤተ ሞሎ የሚባል ቤተ መንግስት ነው። የጎንደር ቤተ መንግስትን አይተህ ያንን ስታየው ተመሳሳይ ነው። ይህም ቤተ መንግስት የሰራው ሰው ከጎንደር ተነስቶ ሲወጣ ነው ድንበር ላይ ደጃዝማች አያና ጊዜ የሚባሉ የአካባቢው ንጉስ ናቸው በልና የጎንደር ቤተ መንግስትን የሚመስል ቤት ስራልኝ ብሎ ሞሎ የሚባል የውጭ ሰው ዲዛይን አድርጎላቸው የተሰራ እና ለዛ ነው ሞሎ የተሰራው ቤት ወይም ቤተ ሞሎ ነው የሚባለ ሞሎ የሰራው ቤት ማለት ነው። አየው ደጃች አያና ዝጌ ከውጭ ያለ ጥበብን መቅዳት ፈልገዋል እዚህ አካባቢያቸው ሀገራቸው ውስጥ ብቻ እንዳይመስል ስለ አክሱም ስልጣኔ አንስተናል። ድንበር ተሻግሯል ላሊበላን ስታየው ዛሬም ድረስ እንደዛ አይነት ኪነ ህንጻ የሌለ ቤት ከመሰረት ተነስተ ጣራ ትሰራለህ እንጂ ከጣራ ተነስተ ወደ መሰረት ማትሰራበት እጅግ በጣም የተለየ የኪነ ጥበብ የኪነ ህንጻ ጥበብ ያሳየን ነው ጎንደር ስትመጣ አሁንም ድረስ የሚሻገሩት ታያለ ሚኒሊክ ደግሞ ኢትዮጵያን ሰርቶ አሳይቷል። የሚኒሊክ ትልቁ ጥበብ ኢትዮጵያን አሳይቶ አሁን ያለችው ኢትዮጵያ የሚኒሊክ እጅ ስራ ነች። ያ ማለት ሚኒሊክ ከምስራቁ እስከ ምራቡ ከሰሜኑ እስከ ደቡብ እንደ መላእክት፣ እንደ ፎቶኮፒ እየተባዛ ምናምን የሰራው ማለት አይደለም። በየቦታው የሚያስቀምጣቸው ምስለኔዎቹ ሚኒሊክ ወክሎ የሚሰሩ ናቸው። ሚኒሊክ ስንል ሚኒሊክ የወከለው የከምባታ ሚኒሊክ የወከለው የወለጋ ሚኒሊክ የወከለው የኦሮሞ ሚኒሊክ የወከለው የትግሬ መኳንንት የሚኒሊክ እንትኖች ናቸው፣ ስሪቶች ናቸው። እነዛ ነገስታት ኢትዮጵያን እንደዚህ ሚኒሊክ በመጨረሻ ኢትዮጵያን ሰርቶ አሳይቶና ለምለዛ ሀረር ስትሄድ የሀረርን ጀጎልን ስታዩ፣ እንትና ወለጋ ነቀምት ሄጄ ነበርና ነቀምትን ወይ ከደብረ ማርቆስ ጋር አሊያ ደግሞ ከደብረ ታቦር ጋር ነው የምታመሳስላት። ዝም ብለህ ቆመህ የድሮ ቤተመንግስታቸው ላይ አካባቢ ያለበት ቤተክርስቲያን አለ። እዚያ አካባቢ ና ቆመህ ዝም ብለህ በአራቱም ማቅጣጫ ስታያት ነቀምት ወይ ደብረ ታቦር ወይ ደብረ ማርቆስ ናቸው በአእምሮህ የሚመጡ። ያው እዚህ አካባቢ የወጣን ሰዎች ስለሆን ያደግበት ቦታ አይደል ቶሎ ወደ አእምሮህ መጡ። የምታዛምደው እንደዚ አይነት ከተማ ናት። ስልጣኔ ደንበር ተሻጋሪ ነው። ኢትዮጵያውያን ደግሞ በባህሪያቸው ደንበር ተሻጋሪ ናቸው። ምንል የጥንታዊ ስልጣኔ ባለቤት ስለነበሩ ነው። አሁን ትርክት ባይተሰልፍ ስህተቱ ነው አይደለም እንደዛ የምልህ። እኛ የተጠቀምንበትን የተቃርኖ ትርክት ነው እየነገርኩ። የተቃርኖ ትርክታችን በሰራ ናቸው በተሰሩት ኢትዮጵያውያን በሰሯቸው ጥንታዊ ኢትዮጵያውያን በሰሯቸው መልካም ነገሮች ላይ እየተመሰረቱ አለመሆናቸው ነው። መልካም ትልቅ መልካም ነገር ሰርተ ቅንጣት ልዩነት ንፈልግ ያዛችን ልዩነት ማጉላት ላይ ስለተመሰረት ነው። ስልጣኔዎቻችን ደንበር ተሻጋሪ ናቸው። ቴዎድሮስ ኢየሩሳሌም ድረስ ይሄዳል አደል? በምና በምናብ ይሄዳል እኮ በነገራችን ላይ ቴዎድሮስ፣ አንተ ቅድም እንዳልከው እንደኔ ከአንድ ድሃ ቤተሰብ የመጣ ሰው የማህበረሰቡን ትርክት መቋቋም ስላልቻለ ነው እዛ አለኝ ብሎ ያስተሳሰረው። በኋላ ላይብንስ ስለነበረ ለዛም እኮ ነው የትርክትን አቅም ስለሚረዳ ስለተረዳው ነው። ለዛም ነው ቴዎድሮስ አንድ መቶ ሀምሳ ዓመታት ቀድሞ መጥቷል ብሎ ብዙዎቹ የሚናገሩለት። የኔም መደምደሚያ የሚሆነው በሀሳብና በሀሳብ የምናምን ሰዎች እንሆን ቅድም መጽሐፉ እንዳለው ታሪክን ትጥቅ ማስፈታት አለብን ታሪክ እንደ ታሪክነቱ መማሪያ ይሁን ትጥቅ ይዞ ዛሬ የሚያጋድለን የሚያጨርሰን መሆን የለበትም አንተ ያልከውን ሀሳብ ደግሞ ደግማለው እናንብብ እናንብብ እናንብብ እናንብብ የኢትዮጵያ ታሪክ ምንድን ነበር እንመልከተው ከዛ ደግሞ የተሰጠንን ሁሉ የምንቀበል ሳይሆን ቁጭ ብለን ወደ ውስጣችን አስበን የምናሰላስል መሆን መቻል አለብን እንዴ እውነት ኦሮሞ ጠላት ነው ሲሉኝ ኦሮሞ ጠላቴ ነው እንዴቱ ነው ሃው እንዴት ህዝብ ጠላቴ ሊሆን ይችላል አማራ ጠላት ነው ስባል እንዴት አማራ እንዴት ጠላቴ ሊሆን ይችላል እንደኔ አይነት በድህነት የሚኖር እኔ ባለፍኩበት የታሪክ ዳፋ ያለፈ ተመሳሳይ የኑሮ ዘይቤ ያለው እንደኔ በሁለት በሬ ጠምዶ ኑሮውን ለማሻሻል እና በልቶ ለማደር የሚማቀቅ አርሶ አደር እንዴት ጠላቴ ሊሆን ይችላል እገሌ ጠላት ነው ስባል እንዴት የሚለውን የሚያሰላስል ማሰላሰል ባለፈውም ተው አይተንበታል። ናንተ የሰጡንን ዝም ብለን ተቀብለን የምንጓዝ ብቻ አንሆን፣ ቆም ብለን አሰላስለን ግራ ቀኙን አይተን ታሪክን እንደ ታሪክነቱ ጥፋት የነበረውን እንደ ጥፋት ተረተነው የሚጠቅመውን ደግሞ የነገ ማንነትን ለመስራትና ሀገርን ለመገንባት ወደፊት ይዘ ነው እንሄድና፣ ሁላችንም ወንድማማች እህትማማች ኢትዮጵያውያንን ቢያንስ ቢያንስ ድህነት ያመሳስለናል። ሁላችንም ድሃዎች ነን። ስለዚህ በዚህ እንኳን እንመሳሰላለንና ለኢትዮጵያ ፍቅር አንድነት ሰላም ያምጣላት ብለን ነው የምንቋጨው። የተከበራቸው አድማጮቻችን እንግዲህ የዛሬው የትርክት ዕዳና በረከት የሚለው የዲያቆን ዳንኤል ክብረት መጽሐፍ ላይ አስመልክቶ ይህን የመሰለ ሀሳብ አንጸባርቀናል። ሙሉ ሀሳቡን የመጽሐፉን ለማግኘት መጽሐፉን እንድታነቡት እንጋብዛቸዋለን። ታዜ ወደፊትም እንዲህ እንዲህ አይነት ውይይቶችን እንቀጥላለን። አንተም ፈቃደኛ እየሆንክ እንወያይባቸው እንነጋገርባቸው። እስኪ በምለ ሀሳቦች ላይ እዚህ ስቴዲዮ ድረስ እየመጣ ብዙ ጊዜ ሳይኖረ ማለት ነው እንደዚህ አይነት ሀሳቦችን ለማ አንጸባረቅ ፈቃደኛ እየሆንክ ስለመጣህ እጅግ በጣም አመሰግናለሁ። ለዛሬው ጊዜህም ክብረት ይስጥልኝ ማለት እፈልጋለሁ። አመሰግናለሁ።